ዛሬ ወንድሞን ቅቤ ቀብተን፣ ዛሬው እህቱ ቅቤ አዘጋጅታ ወንድሜን ፕራንክ ካላደረክልኝ ቅቤ ካልቀባሃልኝ ብላለች። እስከ መጨረሻው ተከታተሉኝበት። ሰላም ፋሚሊ፣ የተወደዳችሁና የተከበራችሁ የኤርሚ የሳቅ ምንጭ ዩቱብ ተከታታዮች በሙሉ በያላችሁበት ሰላማችሁ ይብዛልኝ። እንደዚሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ የመለቃቸው አዝናኝ አዝናኝና ቁም ነገር አዘል ቪዲዮዎች እንዲደርሷችሁ የደውል ምልክቷን እየተጫናችሁ ቪዲዮውን ላይክ አርጋችሁ ጀምሩት። ለአስር ሰው ለአምስት ሰው ሸር ኮፒሊንግ አድርጉት። ይመቻችሁ። እስከ መጨረሻው አብራችሁን ሁኑ። ያው እንግዲህ እህታችን ዛሬ ወንድሟን ፕራንክ ማድረግ ፈልጋ ነው። ዛሬ ፕራንክ እንዳደረግልሽ ፈልገሽ ነው። ቅቤ በጣም ስለሚጣላ ምክንያቱ በቅቤ የምትቀባን ቅቤ ያለፍንበት ነው። ፕራንክ ያላረግነው ሰው የለም። ፕራንክ እናደርጓለን የሆነ ነገር እንግዲህ ዞሮ ሁሉንም ነገር አሪፍ ትወጫለሽ። እኔ የለሁበትም። ያጋጭሽም እህቱ ነች። እንግዲህ ፕራንክ አድርግልኝ ተብዬ ነው። ይህን ቪዲዮ በአጋጣሚም ካየ ይህን ጥፋት አይደለም። ራሱ ቅቤ አይወድም። ፕራንክ እንድታደርግልኝ ይፈልጋለሁ ብላ ነው።

ለማንኛውም በቃ እሺ ተዋት ፋሚሊ። ለማንኛውም የዛሬው ፕራንክ እስከዚህ ድረስ ተሳክቶልን ደግ አድርገናል። እስካሁን ድረስ የተከታተላችሁን ሰብስክራይብ ላይ ያረጋችሁ እስከ መጨረሻው እንግዲህ፣ ቀጣይ ደግሞ እሱ ፕራንክ ማድረግ ከፈለገ አረግላለሁ። ቲሸርቷ ላይ ቁንዶ በርበሬ በትነንም ቢሆን ቀጥላታለሁ። የበለጠ የመርስ የምታለባት ችግር። ለማንኛውም ቀጣይ ደግሞ እሷን ፕራንክ እናደርግላችኋለን። ዛሬው እንግዲህ አጎቴ እናዝናለን። ይመቻችሁ